የአሳማ ስጋ እየበሉ እና ፖርኪሻን ምናምን ይዙና እንደ እንስሳ እንደ እንስሳ ነው የሚያደርጉት። ነገርኳችሁ፣ ደብል ዲፐር ሉክዳፕ ሪል ኦርጋኒክ ደብል ዲፐር ገብቷቸዋል። እዚህ ማዮኔዝ ውስጥ ፍሬንች እንትን ፍራዚሽን ከተሽ፣ ከዛም በኋላ ከቻፕ ውስጥ የሚከቱ አወቃቸው፣ ቆሻሾቹ ሰዎች እንደሱ ግምት ነው። የግል ኦፒኒን ነው እና ይህንን ነው የምለው። እኔ ዮናስ ሙሉነ ልጆቼን ከተናገርከው በላይ ልጆችን አልናገርም ትላለህ። እኔ ልጆችን ስናገር እስቲ ማስረጃ አምጡ፣ ልጆችን እኔ ስሳደብ ማስረጃ አምጡ ደጋግመህ ትላለህ። የእኔን ልጆች ያልካቸውን እኔ በቅርቡ ለጥፍልሃለሁ። ይመጣላል ግን ግን ያሳረድካቸው የጉሙዝ ብሔረሰብ ህጻናትስ? ህፃን አዋቂ ሳትሉ ጨፍጨፏቸው ብለው የተናገርከውስ? የእኔ ልጆች ክብራቸው ምንድን ነው? አሜሪካውያኖች ናቸው፣ ፕሮቴክትር ናቸው። እንኳን እዚህ ኢትዮጵያን ፕሮቴክትር ናቸው። ማንም የነካቸው የለም። ኦኬ። ግን አንተ የጉሙዝ ህጻናት ላይ እናታቸው ጀርባ ላይ እንዳሉ የተገደሉ እንዳሉ ታውቃላችሁ እናታቸው ጀርባ ላይ ታዝለው የተቀበሩ ጉሙዝ ብሔረሰብ አባላቶች እንዳሉ ታውቃላችሁ። እነዛ የተጨፈጨፉት በዮናስ ሙሉነ መሪነት የተጨፈጨፉት የጉሙዝ ህፃናትና እናቶች ኦሮሞ፣ አማራ፣ ተጋሩ ቢሆኑ ይህን እስካሁን እያለቀስን ነበር። አሁን አሁን ከሰው ጋር ያወራው ነበር። ስለዚህ ጉዳይ በነገራችሁ ላይ እነሱ ላይ ያወሽከው ጄኖሳይድ የመራኸው የጄኖሳይድ ግድያ ህፃናት ልጅ መረጃ ስጪኝ ፖስቸዋለሁ የኔም ቪዲዮ በደንብ ስለማታዩ እናንተ እናንተ ሆዴ ቱና አላት ጂጂ በጫማ እንዲያርግ ያለው አለችው ምናምን። እናንተ ሀሳባችሁ እሱ ጋር ቁም ነገሩ ላይ አይደለም። ዮናስ ሙሉነ ጉሙዝ ማህበረሰብ ላይ ግድያ አስፈጽሟል፣ ግድያ መርቷል። ህፃን አዋቂ ሳትሉ ጨፍጭፏቸው ግደሏቸው ብሎ ግድያ መርቶ አስገድሏል። ይሰማል እውነታው ይሄ ነው። ስለዚህ የአንተ የኔ ልጆች ክብር ምናምን አትነካም። የኔ ልጆች ምንድን ነው ክብራቸው? ፕሮቴክትድ ናቸው፣ በልተው ገብቷል ሁሉ ነገር የተሟላቸው ነች ናቸው። አንተ ግን የጉሙዝ ህጻናትን ፕሮቴክትር ያልተደረጉ ተገለው እንኳን ድምፅ የሌላቸው ድምፅ የሚሆናቸው የሌለ ህጻናትን አስገድልሃል? ስለ ሱስ ማን እንትን ይላል እና ሰው አይወድሽም። አብሶሉትሊ ኔን። ሰው አይወደኝ። እውነቴን ነው የምላችሁ ሰው ማይወደኝ። ለሰው አልደብቅም፣ ወገንተኝነት አላሳይም። ኦሮሞ ሁን፣ አማራ ሁን፣ አይዶን ኬር። የመሰለኝን እናገራለሁ፣ እውነቴን እናገራለሁ። እውነቴን ለህሊናዬ፣ ማየውን ነገር እውነቴን እናገራለሁ። ማየውን ነገር ማየውን ነገር እውነቴን እናገራለሁ። ሳልጨምር ሳልቀንስ እናገራለሁ። ለዚህ ነው የሚጠሉኝ። ሰው ሁሉም የሚጠላኝ ለዛ ነው። ከዛን ሀቢባን ሀቢባን ለማዋረድ ኢምቦክስ ላክሽልኝ ሜሴጅ ምናምን ያልከው የሀቢባ ፎሎወሮች ማያገናዝቡ መስለወቅ ስለምትነቃቸው ስለምትነቃቸው ተነስተው እንዲሰድቡኝ ነው። አሁንም አንተ ማሀይም የሀቢባ ፎሎወሮች ተነስተው እንዲሰድቡኝ ማስረጃውን አምጣ። እኔ ከቲክቶክ ጠፋለሁ ሀቢባን እኔ እንድታዋርድልኝ ኤቪደንስ የሰጠው ነገር እኔ አንተን አላናገረም እኮ ችግር እኮ እኔ ኮን እኔ አላናገረም ሀቢባን እንዳዋርድልክ እንድታዋርድልኝ ማስረጃ አምጣ አምጣ። የእሷን እነዚህ ኤስ ኦ ኤስ አካውንት ልከ ለማሰደብ ነው። ግን እነዚህን ሴቶች ከፎቅ ተወርወረች ስትሞቺ ደስ ይለኛል በላይ የተናገርከውን ደግሞ እኔ ፖስትላል በደንብ አስታውሳችኋለሁ። የእነዚህ ስትሞቱ ከፎር ተወርወራችሁ ስትሞቱ ደስ ይለኛል፣ ያ ብለህ ስትናገር አለ ማስረጃው። የኔን ግን ማስረጃ አምጣ ስት እኔ እጠፋለሁ ከኢንተርኔት ነው እጠፋለሁ። አልተናደርኩም። ለምን መሰላችሁ? እንደ ዮናስ ሙልን አይነት ሰው ናሬቲቭን ኮንትሮል አድርጎ ኢንተርኔት ላይ አይቀጥልም። አይቀጥልም። ውሸትን፣ ስም ማጥፋትን፣ ሰውን ማሳደድን አይቀጥልም። አይቀጥልም። ኖ ኖ፣ ወይ ኖ ወይ፣ እውነቴ ነው። አይቀጥልም። ስፔሻሊ አንተ ትክክል ያልከው ትክክል ነው ወይ? ጥያቄው አንተ ዛሬ የተናገርከውን ነገ ማደግም ሰው ትክክል ዛሬ ካልከኝ፣ ነገ ተሳስተሻል የምትለኝ ነ ማለት ነው። ዮናስ እኮ ጴንጤን ከያዘ ኦርቶዶክስን ይሰድባል። ኦሮሞን ከያዘ አማራን ይሰድባል። አማራን ከያዘ ኦሮሞን ይሰድባል። ትግሬን ሲስ ደግሞ አማራን ይሰድባል። ማወዳደር ነው ሕይወቱ ማወዳደር ነው፣ ማነጻጸር ነው። ልጆቹን እንኳን የሚያሳድገው በተራ በተራ እያወዳደረ ነው። ዛሬ የማያ ተራ ነው፣ ነገ የአማኑኤል ተራ ነው እያለ ልጆቹን እንኳን ሲያሳድግ እያወዳደረ ነው እያወዳደረ ነው። ስለዚህ እኔ እኔ ንቃለሁ። እንደምንቅ ታውቃለህ። ልክ እንደማስገባህም ታውቃለህ። መድኃኒት እንደሆንኩ ሙሉ ቲክቶክ ያውቃል። ሙሉ ቲክቶክ ሌላ ቀን ነው። ኢንቦክስ አርጊልኝ፣ ለምን እንደፈለግሽ። ሙሉ ቲክቶክ። ዮናስ ሙሉ ነህ። ዮናስ መሰለብ ሙሉ ነህ። የማያ አባት ሙሉ ቲክቶክ፣ ሰማኛለህ። ሙሉ ቲክቶክ፣ ፌስቡክ፣ ዩቱብ ያንተ መድኃኒት እንደሆንኩ ያውቃል። ሙሉ ቲክቶክ፣ ፌስቡክ፣ ዩቱብ ያንተ መድኃኒት እንደሆንኩ ያውቃል። አንተ ራሱ ያን ታውቃለህ። እኔ እንደዚህ አይነት ኦሮሞ አላቅም፣ እንደዚህ አይነት እባብ ኦሮሞ አላቅም ምናምን ብለህ እስከምታለቅስ ድረስ አድርሻለሁ። ምንም እኔ ላይ ብትናገር ውሃ አይደፋ ነቲ የቲክቶክ ማህበረሰብ በዚህ ሰምቶት በዚህ ያወጠዋል። ይንቁሃል። አማራው ነቅቶባሃል። ኦሮሞ ነቅቶባሃል። አሁን ፕሮቴስታንቶችም ጅሎች ናቸው። ኦርቶዶክስ ተሰደብና ደስ አላቸው ደስ አላቸው። ተምችና ኩብኩባ ቤተክርስቲያን ሰብስባ ተሳዳቢን አንጋሽ የሆኑ ፓስተሮች ስላሉ ነው። ቤተክርስቲያን ቤተክርስቲያን ምእመኗን፣ አገልጋዮቿን መቆጣጠር አልቻለችም። ፕሮቴስታንት ቸርች አገልጋዮቻቸው ዘላኖች ናቸው። በነገራችሁ ላይ እኔ የፕሮቴስታንት አገልጋይን ሪከርድ አርጋችሁ ፖስቶልኝ፣ በእናታችሁ የፕሮቴስታንት አገልጋይን ለትዳር ከመፈለግ ጫት ይዞ ሲጋራውን በአንዱ ከንፈሩ ይዞ ሚንከራተት ወንድ ይሻልሻል። ቤተክርስቲያን ቤተ የሞላው ለምድ ለባሽ ምንድን ነው የሚባሉት? እነዚህ ሰው የሚበሉት ተኩላ፣ እንደዚህ አይነቱን ነው አገልጋይ እያደረጉ የሚሾሙት። የእነዚህ አይነቱን ደግሞ ቢዝነስ ነው በቸርች ቢዝነስ ነው። አንቺ ብርቱካን የምትባዩ ሴትዮ ቢዝነስ ነው የተያያሽው፣ ቢዝነስ ነው። ቀጥሎ ሲንግል ማሞችን ዛሬ ሲናገር ምን እንዳለ ታውቃላችሁ? ምን እንዳለ ታውቃላችሁ? ሴት ልጅ አለ ሴት ልጅ በፎጣ ፊቷን እንትን ጠርገኸው ፊቷ የሚነሳ ዊጓን አንስተክ የሚነሳን ሴት ፊት እንዳሰጣት ስታናግራት ናቃት፣ ምንም ክብር እንዳታሳያት ሴት ልጅ እኮ ሴት ልጅ እኮ ከዛም በኋላ ሲንግል ማሞች ኢትዮጵያዊ አይፈልጋችሁም። ሲንግል ማሞች እኛ ባተር ይሌልም ባተም ፊደር እንደሆንን። ፓስተር ብርቱካን ሲንግል ማም ናት። ዮናስ ሙሎንን ነገ ወጣና ሲንግል ማሞችን አድንቅ፣ ነገ ወጣና ሲንግል ማሞችን አድንቅ። ብርቱካን ወረደችብኝ። እሷ እኮ በጣም የምትጠላ ፓስተር እኮ ናት። በጣም የምትጠላ ፓስተር እዚህ ሜሪላንድ ውስጥ፣ ሜሪላንድ ነው የምኖረው እኔም በጣም ተቀባይነት የሌላት ቤተ ክርስቲያኗ ሳር ላይ የተመሰረተ በጣም የምትጠላ ሰው ሁሉ ማያ ከብራት ፓስተር ናት። እውነቱን እንነጋገር፣ ያ ነብይት ፖርቱጋል ማንም አይወደሽም። ሜሪላንድ ውስጥ ያሉት ትላልቅ ቸርቾች ሶስት ነው። አንቺ ለታይታ ነው ይህንን እንትን ያልሽብን እንጂ የትኛው ደህንነት አስተምረሹ ነው? ምኑን የቀየረው? ምኑ ተቀየረ? የሰውዬ አሁን ልጠምቂ በፓምፕሌት ምናምን አሰንትን ብለሽ ያዙኝ ልቀቅ የምትዩ ሰውዬ ምኑ ተቀይሮ ነው? ስድቡ እንዳለው ሆኖ ጌታ ይባረክ ጨምሮበታል። የጌታን ስም እየጠራ የሚሳደበው ኢቨን ብሶበታል። ትሰሚያለሽ፣ ፖርትጋል ኢቨን ብሶበታል። ዮናስ ሙሉነ ከድሮ ስድቡ አሁን የጌታን ስም እየጠራ ነው የሚሳደቡ። የአምላካችንን ስም የመድኃኒታችንን ስም እየጠራ ጌታ ይባርክ። አሁን ስድብ ትቻለው? ልእልቲ፣ የሁለተኛው ልጅሽ አባት ጋናዊ ነው። ማስረጃ ሲባል ማስረጃ እንጀሮ፣ ስም ማጥፋት። የጌታን ስም እየተጠቀመ ስም ይና ያጠፋል። ኢዝ ኦል አባውት መኒ እና ፐብሊሲቲ የለም፣ የለም፣ ቸርችሽን ለማስተዋወቅ ነው እንጂ ዮናስ ሙሉነ ምኑን ቀይረሽው ነው? አሁን ኢቭን የቸርች ኢሜጅ እራሱ ሊሆን ይችላል። ይሄ ሰውዬ የቸርች የቤተ ክርስቲያን ኢሜጅ ሊሆን ይችላል ወይ ዮናስ ሙሉነ? እኔ አሁን እኮ ቤተ ክርስቲያን ካለው እኮ ውጪ ያለው እኮ ሴፍ እኮ ነው። እኔ ምላችሁ ግን ወገኖቼ ዮናስ ሙሉነ ለ15 ዓመት በላይ ሲሰድበኝ የከረመ ነው በሴትነት ይሰድበኛል በእናትነት ይሰድበኛል ዲሴብልድ የሆኑ ህፃናትን ይሰድባል እኔ ዲሴብልድ ነኝ አም ኦቲስቲክ ጋይስ ሌላስ በብሔር ማንነት ይሰድበኛል በምን ያልተሰደብኩት አለ በዮናስ ሙሉነ አም ሂዝ ቪክቲም የዮናስ ሙሉነ ቪክቲም ነኝ ከዛም በኋላ ቸርች ሲሄድ ዮናስ ሙሉን እንዴት ይጠብቀኛል? ሳይቀየር ማንነቱ ሳይቀየር ጌታን ስም እየጠራ ደሴም ስድብ እየሰደበኝ ሴት ልጅ ክብር የላትም፣ ሴት እንዳታከብራት፣ ፊት እንዳሰጣት፣ ምክንያቱም ሜካፓ በፎጣ ቢጠረግ ይጠፋል ሚል። ሴቶች እንዴት ነው ሴፍ የሚሰማን? አንቺ ሴት ልጆች አሉሻል፣ ብርቱካን አንቺ ሲንግል ማም ሆነሽ፣ ሲንግል ማሞችን ለምንድን ነው የሚሰድበን ልጆቻችንን ባሳደግ ነው። ለምን እንሰደባለን? ልጅ መውለድ ኃጢአት ነው? ልጅ ወልዶ ማሳደግ ኃጢአት ነው? ለምን ይሰድበናል? ስለዚህ ዮናስ ሙሉነ ከድሮ ዋርአም ቴሊኙ እዝ ከድሮ ስድቡ አሁን የጌታን ስም ብሶበታል። የጌታ የኢየሱስ ክርስቶስን ስም እየጠራ ነው የሚሳደቡ። ተቀይሬ ያለው ጌታ ይባረቅ። አሁን ከሶስት ሰዓት በላይ እና ፖስጅ እስከምነሳ ድረስ ሴት ልጆች እንዴት ክብር እንደማይገባቸው ሲያስተምር ነው የዋለው። የምሬን ሴት ልጆች እንዴት ክብር እንደሌላቸው ነው የሚያስተምረው። ኖ አሞትስቲክ አቤል ስሚ ተናድጃለሁ። ምክንያቱም የድሮ ቁስሌ ተነክቶብኛል። ዮናስ ሙሉና ልጆቼን በሽተኞች ናቸው ብሎ ተሳድቧል። ሪከርዱን አገኘሁት። ሪከርዱን አገኘሁት። ተሰብሬ በሰው ሀገር በሰው ሀገር እኔ ማለት ነው እኔ እኔ እኔ መቅደስ በሰው ሀገር ተሰብሬ ገብታችኋል። አሞኝ አሞኛል ብዬ ሳልተኛ እ አሞኛል ብዬ ሳልተኛ በስኖ በምን በምን አፈር በልቼ ያሳደኳቸውን ልጆቼን ብቻዬን ያሳደግኳቸው ልጆቼን ከ35 ዓመት በላይ ስለወለደቻቸው በሽተኞች ናቸው ብሎ ተሳድቧል። ኦኬ ዲስ ኢዝ ናት ኦኬ። ይሄ አክሰፕተብል አይደለም። እኔ ለሱ አላለቅስም፣ እያለቀስኩም አይደለም። ባይዘ ወይ ግን ኢሞሽናል ሊሆን ይችላል። አብሶሉት ልጆቼን የተናገረው ይሄንንም የምሬን አይ ሃቭ ዘ ሪኮርድ አይል ፖስት ኢት ሴቶችን የሴቶችን እናቶችን ዲስብልድ ልጅ ያለሽ በራስሽ ጥፋት ነው። ሰላሳ አምስት ዓመት ስላለፈሽ ለዛን ስለወለድሽ ነው። ያንተ እናት አንተን ስትወልድ ስንት ዓመቷ ነበር? ካንተ በላይ ዲስብሊቲ አለ ወይ? ካንተ በላይ ዲስብሊቲ አለ ወይ? ዲስብሊቲ አለ ወይ? ካንተ በላይ ከሳሺው ምን ምን ቤነፊት አረጋለሁ? እሱን ብከሰው ከንቱ። እኔ አሁን ልጆች የተነገሩብኝ ምናምን አይደለም። አይደለም እራሱን እንደ ጻዲቅ ልጅን አልነካም፣ ልጆችን አልነካም። እንቁርቲ ብለ እራሱ ስም እኮ ያወጣልኝ። አንተ እኮ ስም ያወጣልኝ። የትኛው ወንጌል ነው ስም ያወጣው ለሰው ልጅ? ለአንተስ ምንና ምን ይወጣልክ? ሲያስጠሉ ይሄ እንዳልክ የምትባል ደግሞ ማለት ነው። ይሄ ተረጋጋ ተረጋጋ የሚያንቀሸቅሽ መንፈስ እኔ አላቅም። የእግዚአብሔር መንፈስ አያንቀሸቅሽም፣ ያረጋጋል። መረጋጋት ነው ያለበት የእግዚአብሔር መንፈስ። የእግዚአብሔር መንፈስ መረጋጋት ነው ያለበት እንጂ አያንቀሸቀዥም። ተናደሽ አታስደስችው። እኔ የምናደደው ለሌላ እናቶች ነው። ለሌላ እናቶች ነው። ኦኬ እኔ ሲንግል ማም ነኝ በጣም ኩሩ ሲንግልማም ነኝ። ምንም ማፍርበት ሲንግል ማምነት የለም። እኔ ጋር ምንም ማፍርበት፣ እውነቴን ምኖር ሲንግልማም ነኝ። ኦኬ ብቻዬን ልጆችን እያሳደግኩኝ ሬሳ ምጎትት ሲንግልማም አደለሁም። ባላለኝ ብዬ የሆነ በቃ የወንድ ብልት ስላለው ብቻ ቤት ውስጥ ስለተቀመጠ ባላለኝ ብዬ ሬሳ ምጎትት ሴት አደለሁም እኔ። እውነቴን ምኖር ሲንግል ማም ነኝ። እውነቴን ምኖር ነኝ። ልጆችን ቀጥ አድርጌ ማሳድግ። ሰው ምን አረግኩኝ? እኔ ልጅ ስለወለድኩኝ ለምን እከሰሳለሁ? ጌታ ልጆች ስለወለድኩኝ ለምን እከሰሳለሁ? ስለዚህ አንቺ ሮማን ማነው ስሟ ብርቱካን፣ ሮማን ብርቱካን ያሆንሽ፣ አንቺም ሮማንም አንድ አይነት ናቸው። አትረቡ። ለማንኛውም ግን አንቺ ብርቱካን የምትባዩ ፓስተሯ ጌታ ምናም ብዙ ቅዠቶች የሚያሳዩሽ ከዚህ ቅዠት ያውጣሽ። በጣም የእግዚአብሔርን ቤት ዲስሪስፔክት አድርገሻል። የእግዚአብሔርን ቤት ቤተ ክርስቲያን ብዙ እንዳልመጣ የሚያሳየኝ ምልክቶች፣ አንደኛው አንቺ ነሽ። አንደኛዋ ትልቁ አንቺ ነሽ። ትልቁ ትልቋ ምክንያት አንቺ ነሽ። አንቺ ነሽ ትልቋ ምክንያት። ተሳዳቢን ያነገሽ ገዳይን፣ ያረከ ያነገሽ ጄኖሳይደርን ያነገሽ ሴት ነሽ። ይህንን ነው ሚልሽ። ዮናስን ተጠቅመሽ ኦርቶዶክስ ሃይማኖትን አታሰድቢ፣ አታሰድቢ። ምእመኑ ጨዋ፣ እግዚአብሔርን ፈሪ፣ በእውነት በሞኝነት ትክክለኛው እንደም ሃይማኖት እሱ ነው። በሞኝነት ይሄ ብልጣ ብልጡ አንደበቱን ቅዱስ አንደበትን ይዞ ህይወትን የሚቀመውን አይደለም የበግ ለምድ ለብሶ በቃ በግ መስሎ ህይወትሽን የሚቀመውን አይደለም። አወራው፣ ምስኪኖች ናቸው። ጫት ከበሉ ከጠጡ ምናምን እራሳቸውን ነው የሚጎዱት፣ እራሳቸውን ነው የሚጎዱት። ጫት ከበሉ ከጠጡ ምን ካሉ እነዚህ ልጆች እራሳቸውን ነው የሚጎዱት። ዮናስ ሙሉነ የጌታን ስም እየጠራ የበግ ለምድ ለብሶ ማህበረሰብን ትውልድን ያበላሸ ጄኖሳይደር ነብሰ ገዳይ፣ ህፃናት ልጆችን የሚሳደብ እናቶችን የሚያዋርድ ሴትነትን አዋርዶ የሚገልጽ ሴት ልጅ ክብር አይገባትም ብሎ በድፍረት የሚናገር የሚናገርን ሰው እዚህ ሜሪላንድ አምጥተሽ እያነገሽ ነው። የምሬ ነው የምልሽ። እኔ ባለጌ አይደለሁም እንጂ ቸርች መጥቼ የራሱ የዛን ቀን ጥያቄ፣ ብዙ ጥያቄዎች ነበሩኝ። እኔ ደፋር አይደለሁም እፈራለሁ፣ ድብድ ፈራለሁ እንጂ እግዚአብሔርን ብዙ ጥያቄ ነበር የዛን ቀን የዛን ቀን ምኑን ነው የምታጠምቂው? ዮናስ ሙሉን ከቻልሽ እዛ ውሃ ውስጥ አቆዩ ሚኒመም አስር ደቂቃ ሚኒመም እዛ የሚጠመቅበት ውሃ ውስጥ ከታችሁት እንዳይወጣ አርገሽ አስር ደቂቃ ጥምቀቱ ትክክለኛ እንዲሆን ሁሉ ፓርቱን ውሃ እንዲነካው ያ ጥምቀት ስርዓቱ ይቆይ እንደኛ ድሮ አባቶቻችን እንዳደረጉን ቱ አርጎ እንደዚህ ነው። አስር ደቂቃ አስር ደቂቃ፣ እባክሽን እባክሽን፣ ትውልድ ላደኝ አስር ደቂቃ እንዳይወጣ፣ ለሶስት አራት ያዙት፣ ከዛ ውስጥ እንዳይወጣ። በእውነት ብር ፈልጎ ነው፣ እሷም ብር ፈልጋ ነው። እቺ ማነው ስማ ብርቱካን የምትባሏ ሴትዮዋ ሺ ቲንክስ ላይክ ኢንድ ዌስት አፍሪካን ፓስተሮች የሉም እነዚህ ፊልድ ማርሻል ፕሮፌቶች እነዛ መሆን ፈልጋል። ሴትዋ ሴትዋ ቀፋይናት፣ ቀፋይናት። እኔ አንቺ የበቃሽ ልጆች ወንጌላውያንን ሲያስፈራሩ እናስገድላለን ብለው ሲያስፈራሩ፣ ባክ 2020 ላይ የዛንቀት እዛለሽ። ሪከርዱ እንደውም ተፖስቶ ምናምን የዛለት ነው የበቃሽ በጣም አደገኛ ሴት ነሽ። አደገኛ ሴት ነሽ። አትመችኝ ሌባናት ቀላል ተሳዳሚን አንግሳ። ደግሞ አሁን ቤተክርስቲያን ውስጥ ሰባት ሜትሩን ይዞ ገብቷል። ጌታ ይባረክ ምናምን እያለ ኖ ኖ ኖ። ምኑ ነው የሚታጠበው? ፓስተርዬ፣ ምኑ ነው የሚታጠበው? ገላው እኮ አልቆሸሸም እኮ፣ ህሊናውን የቆሸሸው እኮ። ህሊናው እኮ ነው። በሰበሰበሰ እኮ ህሊናው እኮ ነው። እኔ ምነው ሁሉ አካሉን እንዲነካ ሳምባውን፣ ምላሱን፣ ጭንቅላቱን፣ ምኑን ውሃ ውስጥ ያቆዩልኝ። ውሃ ውስጥ ይቆይ ከአስር ደቂቃ እንዳያልፍ። አስር ደቂቃ በቂ ነው። አስር ደቂቃ ውስጥ ውሃ ውስጥ ጨምሪውና በደንብ ያዙት። ጎረሚሶችን ጥሪና በደንብ ውሃ ውስጥ ያዙት። የዛን ጊዜ ሁሉም ፓርቱን ውሃው ይነከዋል፣ ይፈወሳል፣ ጌታም ይረዳል። የዛን ጊዜ ይህን ነው የምለው

ሚስቱን ለህፃናት ልጆች ፊልተራም ሴቶች ያችን የመሰለች ሚስቱን ለፊልተራም ሴቶች ብሎ ሚስቱን ጥሎ አሁን በየመንገዱ የሚንከራተት ሲኒየር ሲቲዝን አፍቃሪ ለእሱ አግዘክ የእሱን ልጅ እንዲያርገሽ። አይ ዩዝድ ፐብሊክ ዳክመንት አባይ ኢንተርኔት ላይ ያለውን ፐብሊክ ዳኩመንት ነው። አይ ዩዝድ ፐብሊክ ዳክመንት አይ ካን ዩዝድ አጋን ኦቨር አን ኦቨር አጋን ፐብሊክ ዶክመንት ነው። ልጆቻችንን ማስተማር አለብን ስለሱ ጉዳይ። አንተ እሱን ተጠቀምሽ ያልከኝ ቢኮዝ ከሱ ብር ቤኔፊት ስለምታረግ ነው፣ ከሱ ሰውዬ ብር ቤኔፊት ስለምታረግ ነው እንጂ ለልጁ አስበህ አይደለም። አስበህም አታውቀውም። ስለሚስቱ አስበህ አታውቀውም። ልጅ ሲሰድብ አሳይሃለሁ። ዛሬ ፖስት አለሁ ከዚህ ሰርድ የምሬ ነው። እሱ ቀርቶበት ነው። እኔ ምን አቀላችኋለሁ? ሰውየው ከህፃናት ልጆች ፍቅር ይዞት ይንከራተታል። ተደብቆ ጊፍት ይሰጣል። በሌላ አካውንት ተደብቆ ጊፍት ይሰጣል። በምን እንዳወቅኩት አቀላንተ መሆንን ብሔርተኛውን ለየ እንደሆን ካውቃለሁ። ከዛ ትናንት ጆከር ሲጫወት፣ ኮመትክ ወሎ መጀን በለ ኮመትክ ወሎ መጀን ስትል፣ ኦ ጋሽ አልኩኝ። ሚኒስትር ሪሃብ ኖ እግዚአብሔር እየቀጣው ነው። ከክብር አውርዶታል። እግዚአብሔር እያንከራተተው ነው። አሁን በነፍስ ትስስር ከነዚህ ሴቶች ስር የሚውለው ፍቅር አፍቅሯል። ቤታየን ያፈቅራል። ከዛም በተጨማሪ የተያዘበት ተይዞ ነው። የተያዘበት ተይዞ ነው። ፋክት ነኝ። ምንም ነገር ያልተዋሸ ፋክት። የተያዘበት ተይዞ ነው ሄዶ ጆ ካዬ ለጌምክ ገንዘብ ምክ ገንዘቤን፣ አምጥቼ ያልደፈሁት ስላልቻልኩ፣ ገንዘብን የራስን ገንዘብ ሰው ጤና ነው። ሽማግሌ ፍቅር እናቴ ሽማግሌ ልባቸውም ስስ ነው። ስትሮክ አለ። ሰውየው ደግሞ ደቦጭ ናቸው፣ እንትንም አለ። ምንድን ነው ኮሌስትሮል አለ። ብዙ ነገር አለ፣ ብዙ ነገር አለ ስስ ነው። የሽማግሌ ልብት ስስ ነው። ሽማግሌ ካፈቀረ ከባድ ነው። ስንቱ ሽማግሌ አይደል እንዴ፣ ሚስቱን ጥሎ ኢትዮጵያ እየገባ ህፃናት ልጆች የሚያስረግዘው። ስንቱ ሽማግሌ ፍቅር ከባድ የምሬ ነው ምላችሁ። ግን ሽማግሌ ባልሽ ማይንከባከብሽ ከሆነ ማይንከባከብሽ ከሆነ፣ ትሪት ማያደርግሽ ከሆነ፣ እንደ ባል መኖር ማይፈልግ ከሆነ፣ ወጣት ጥበሽ ነሽ እናት።